አድርጋት እና መጨረሻ ላይ ያለችው እሷ እግር ታስገባለች። ዛራ እናግር አንዴ ሁሱፍ እየሰማ ሰላት ማስተጋገር የሚያስተምረኝ ሰው ከአጠገቤ እንትን የለም ምናምን እያለኝ ግዳጅ ቦታ ነው ያለሁት ይለኛል። አመቻችሁለት ብዬ ወታደር ቤት አይደለም፣ ግን ስራ አለበት በመንግስት ስራ ግዳጅ ቦታ ነው ያለት። ሶማሊያ ነው ያለው። ምስለው ለመስገድ ሞክር እስኪመቻች። እሺ፣ ይሰማል የለውም ይሰማል የለውም ገና ወንድማችን ፎሎ ባክመል መልሽ፣ እልሃለሁኝ። የቴሌግራም ቁጥርን በውስጥ ላክልኝ፣ አስገብሃለሁ። አሁን ጥያቄ መጠየቅ ይችላል። አሁን ብዙ ጊዜ ከምስሊሞች ጋር ስነጋገር እኛ እንጨት እንደምናመልክ፣ ስዕል እንደምናመልክ ምናምን ይወራል እና ብዙ ጊዜ ያለው ሳውዲ ጋር የሆነ ሳውዲ እየሄዱ የሆነ ጥቁር ድንጋይ ላይ ይሰግዳሉ። የሆነ ማዕፀብ ይመስል ነገር ይሰግዳሉ። እና ስለዛ እንትን ብትነግረኝ ብታስረዳኝ ያ የሚሰግዱበት ነገር ምንድን ነው? እንትኑስ ምንድን ነው? ትርጓሜውስ ምንድን ነው? እንደገና ይቅርታ በደንብ አልሰማሁም ነበር። ብዙ ጊዜ ሙስሊሞች ምዱ ላላብቻ የምንሰግደው ሲሉ እንሰማለን ግን ሳውዲ አረቢያ ሄደ የሆነ ጥቁር ድንጋይ ጋር ሲሰግዱ እናያለን። የሆነ የማፀን ምልክት ያለው ነገር ላይ ሲሰግዱ እናያለን እና ያ ነገር ትርጓሚ ምንድን ነው? ላይ ትርጉም ምንድን ነው? የሆነ ብረት ማፀም የሚመስል ነገር ሲሳለሙ ሲሰግዱ ያለው እና ብዙ ስጠይቅ፣ ወደፊት ብዙ ሽክ እንዲያገኙ ነው ያን የሚሳለሙ ሲሚመስል። ትክክል ነው አይደለም? ማህፀን በሚመስል ነው በሚለው እንያዘው ችግር የለም። ነገር ግን እንደዛ ማሳየት ችግር የለም። እዚያ በላይ የሚደንቀው ከማህፀን የወጣን ፅንስ የሚያመልክ ሰው ነው እዚህ አለም ላይ። አምላክ ደግሞ እንደዛ አይደለም። በጣም የሚያሳዝነው ከማህፀን የወጣን የሚያመልክ ሰው ነው። ምን ትላለህ በዚህ ላይ? ትክክል ነው ብለህ ታምናለህ ይሄ